ቻችን እንደምን ሰንብታችኋል ሳምንታዊው አለም ሸማች መሰናዷችን ወደ እናንተ መድረሱን ጀምሯል በዛሬ ፕሮግራማችን እንግዲህ በርካታ ጉዳዮችን የምናነሳ ነው የሚሆነው ባልደረባዬ ዳዊት ጎሳኤ ደግሞ ከአዲስ አበባ ወጣ በማለት በወላይታ ዞን ቦዲቲ ከተማ ያለው የገበያ ሁኔታ ምን ይመስላል ሲል ሻጭንም ገዢንም እንዲሁም ደግሞ ሌሎች የሚመለከታቸው አካላትን በማናገር ቅኝት አድርጎ መሰናዶ አዘጋጅቶልናል እሱን ተከታትለን እንመልሳለን ተመልሰን ስንገናኝ ደግሞ ኢትዮጵያ በመድኃኒት ቁጥጥር ሶስተኛ ደረጃ ላይ መሆኗን ተከትሎ ከባለሙያ ጋር ቆይታ የምናደርግ ነው የሚሆነው። አብራችን ቆዩ። ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ዛሬ እንግዲህ ለየት ባለ መልኩ ወጣ ብለን ክልል ከተሞች ላይ እንግዲህ ያለውን ሁኔታ ለመቃኘት ሙከራ እያደረግን ነው የምንገኘው። አሁን የምገኘው በወላይታ ዞን የቦዲቲ ከተማ ውስጥ ነው። የቦዲቲ ከተማ እንግዲህ በርካታ የግብርና ምርቶች እንደዚሁም ደግሞ የገበያ እንቅስቃሴዎች የሚገኝባት ቦታ ነች። ከጀርባዬ እንደምትመለከቱት እንግዲህ የአቮካዶ ምርት የሚገኝበት ነው። ይህ የአቮካዶ ምርት እንግዲህ እንደዚህ እንደምታዩት መልኩ ተደርድሮ ለሸማች ወይም ደግሞ ለማህበረሰብ የሚቀርብበት ሁኔታ እንችላለ ከዚህም ደግሞ ወደ ሌሎች ከተሞች አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚሰራጭ ምርት ነው እዚህ የምናገኘው። እንደዚህ እንግዲህ በስፋትና በብዛት የምናገኘው የአቮካዶ ምርት እንግዲህ እዚህ ቦታ ላይ አለ። ሌሎች የገበያ ሁኔታዎችም አሉ። አጠቃላይ የቦዲቲ ገበያን እንቃኛለን። አሁን አቮካዶ ምርት እንደምታዩት ነው ያጓጓል። በከተማ ያላችሁ ሰዎች እንግዲህ ጁስ በተለይ በየቤቱ ይሁን የጁስ ቤቶች ይሁን አቅራቦት ከዚህ ነው ምንጩ፣ መሰረቱ ከዚህ ነው እና እንጠይቃለን። አቮካዶ ምርቱ የተለያየ አይነት ምርት አለ እንደምትመለከቱት እንግዲህ እንቃኛለን በስፋት ከዚህ በኋላም ደግሞ ቀጠል አድርገን ደግሞ ሌላ የገበያ አካል አለ። እዛም ሄደን ደግሞ ሌሎች አቅራቦቶች ምርቶችን በተለይ ደግሞ ከወላይታ ባህል አንጻር ደግሞ ለየት ያለ ገበያም ካለ የምንቃኝ ነው የሚሆነው። አብራችሁን ቆዩ። አለም ሸማች ይቀጥላል። ዳዊት ጎሳዬ ነኝ። በርካታ የአቮካዶ አይነቶች ናቸው የማያቸው። እዚህ ጋር ትንሽ ፈካያ ይላል፣ የኛው ደግሞ ጠቆር ይላል። እዛ ጋር ደግሞ በጣም ነጣ ያለ ነው። በሳይዝ ደግሞ እዛ ጋር ከፍ ያለ ነው። እስኪ ንገረን ኬት ኬት ነው የሚመጡት እነዚህ ሁሉ? እነዚህ ከወላይታ እዚህ ወዲቲ ከተማ ከገጠር ነው የምመጣው። ትላንት ሰኞ ገበያ ነበረና ከእሱ ተለቅሞ ወደዚህ ይቀርባል እና ከዛ ቀጥሎም ደረጃቸውም እንደነጣ እንዳለውም ይሄ በደረጃቸው ዋጋ ልዩነት አለው። ይሄ ጠቆር ያለውም በዚህ ዋጋቸው የተለያየ ነው። ይሄኛው ባንስ ኩንታል እስከ አራት ሺህ እስከ አምስት ሺህ ብር ነው በኩንታል ነው። እና እስከ ውድኑ ሲባል እስከ ስድስት ሺህ ብር። ይሄ ደግሞ እስከ አራት ሺህ እስከ ሶስት ሺህ አምስት መቶ እንደዛ ነው። እና ቀጥሎም ያለው ይሄ ይሄኛ ደግሞ ይሄ ደግሞ አንደኛ ደረጃ ነው። ይሄ በጣም ኳሊቲ የሆነ ይሄ ስፔሻል ነው። በጣም ተፈላጊ ነው። ለሆቴልም ለምግብ በት ብዙ አይነት ይቀርባል። ይሄ ዋጋቸው በጣም ከፍ ያለው ይሄ ነው ስምንት ሺ እስከ ሰባት ሺ እንደዛ ነው የሚገባ በኩንታል ማለት ነው። እንደዛ ነው የሚሸጠው እነዚህም ደግሞ እስከ ሶስት ሺ እስከ ሶስት ሺ አምስት መቶ እነዚህ እንደዛ ነው የሚሸጠው ገበያ ላይ ና ብዙ በርካታ ምርት አለ። በጣም የሚያምር ማምር ነገሮችን አለው። እንደዛ ነው ዋጋቸው ወደዛ ጋር እንዲደሙ። ና ሌሎቹን ምርቶች እንያቸው። ዝቺ ጋር አሁን የምንመለከተው ድቡልቡል አይነት ነው፣ ደግሞ ለየት ይላል መሰለኝ። በጣም ጣፋጭ ነው ይሄ አሁን የደረሰ ማለት ነው፣ ደርሷል። ጥቁር ካለ የደረሰ ነው በቃ። ስጠቀምም ለጁስም ከሆነ ለምግብነትም በጣም ጣፋጭነት ያለው ቅባትነት ያለው ነው። ትንሽ አሁን ነጣ የምለው ሳይደርስ እነዛ አሁን ሳይደርስ ከዛፉ ላይ የተቆረጠ ነው እና ልዩነታቸው እንደዛ ነው። ያሁን ከርሟል ማለት ነው እና የዚህና የዘኛው አይነቱ አደራረሱ ላይ ይለያያል። እንደዛ ነው። ቆንጆ ነው። በነገራችን ላይ ሁሉም የምናያቸው በጣም ውብ የሆኑ የአቮካዶ ምርቶች ናቸው ያሉት። እና ምን ይሰማል ከገበያው አንጻር ሽያጩ ያለው የገበያው እንቅስቃሴ ጥሩ ነው ወይ? አሁን ያለው ሁኔታ። አዎ ለነጋደም በጣም አሪፍ ነው። ውድነትም ስላለው እዛ የሚወሰድበትም ቦታ ትንሽ ዋጋ ጥሩ ነው። እዚም፣ አሁን ከገጠር ሄዶ ለቅሞ የሚያመጡትም ያው ትርፋማ ናቸው። በአሁኑ ወቅቱ ማለት ነው እና አሪፍ ነው። እና ዋጋ ከመጀመሪያው ትንሽ ጭማሪ አለው። ምርቱም ገና አሁን እየደረሰ ነው አለው። አሁን ያለውም ምርቶች አሁን እንደዛ አይነት ይመስላል። አሁንም አመሰግናለን። እንቀጥላለን ተመልካቾቻችን። ወደ መሀል ደግሞ እንገባና ሌሎች የአቮካዶ ምርቶች ካሉም የገበያ ሁኔታ ምን ይመስላል የሚለውንም አንድ ነጋዴ ጋር ለመጠየቅ እንሞክራለን። አብራችሁን ቆዩ። ዓለም ሸማች ይቀጥላል። እሺ ቀጥለናል። ተመልካቾቻችን ቅድምም እንዳሳየናቸው እንግዲህ ቁጭ ቁጭ ካሉት መደብ ውጭ ደግሞ ለሚጫን የተዘጋጀ ነው። እዚህ ጋር የተመለከተን ያለነው አይደለ ማንም በልንተዋወቅ ለተመልካቾች አስተዋወቀን ስሜ ወርቁ ጳውሎስ ይባላል። በጣም ጥሩ ወርቁ፣ አሁን የምናያቸው እንግዲህ ዝግጁ የሆኑ ማዳበሪያዎች ነው። ከየት ከየት አካባቢ ነው የሚመጡት የሚለውን ትንሽ ማብራሪያ ያስተረስከኝ። ይሄ አካባቢ ማለት አገሩ የወላይታ ነው። የአቮካዶ የሚመጣው ደግሞ ወደዚህ ወደ ሰኬ ወርቢራ፣ ወደ ጋቼ ነው እንደዚህ ገጠር ውስጥ ከገጠር ውስጥ ነው የሚመጣው። ከዳልቦ ከምናምን የሚባሉ አካባቢዎች አሉ። ከነዛ ተለቅሞ ትላንት መለቀም ተጀምሮ፣ ከዛ በአህያ በጋሪ እየተጫነ ይመጣል። በመኪና ከመጣ በኋላ ደግሞ አንድ ቦታ ላይ እንደዚህ መሬት ላይ የተገለበጠውን እኛ እየገዛን አንድ ቦታ እንደዚህ እንሰበስባለን። እንደዛ ማለት ነው። ከተሰበሰበ በኋላ እንደዚህ በማዳበሪያ ይደረግና እንዲሁ ሙሌቱ እየተሞላ ይሰፋል። ያው እንደየትእዛዙ ማለት ነው። እንደዛም ለብቻው የሚደረግ አለ፣ እንደዚህም ደግሞ በትላልቅ ማዳበሪያ የሚደረግ አለ። ስለዚህ ስራው እንደዚህ ነው። በቃ አሁን የመጡበትን አካባቢ እናንተ መለየት ትችላላችሁ። እንደው ለላንተ ይለየምጥንበት አካባቢ ያው በየአቅጣጫ አቅጣጫ አለው። ያው አሁን ስን ስን መለከተው ኬት ኬት ነው የመጣው የሚለው በመልክት ለይቶ አብዛኛው አቡካዱ ይመጣው ከዚህ ከሰኬ የሚባል ቦታ ለተሩስ ነው ማንደሩስ ነው በዛ ነው የሚመጣው። አልዋጋቸው እንዴት? ዋጋው እንደየደረጃው ነው። እንደየደረጃው ወፍራም አለ፣ መካከለኛ እቃ አለ፣ ቀጫጫም ይባላል፣ ቀጭን ማለት ነው። ወደ ፋብሪካ ለዘር ምናምን የሚገባ ቀጫጫ ነው። ይሄኛው ደግሞ አሁን ቀጥታ ወደ አዳማ ወይ ደግሞ ድሬዳዋ ምናምን የሚጭኑ ለኤሊሲ ሰዎች ነው ይልቀው ማለት ነው። ይው እንደዛ ነው። ወደ አዲስ አበባ የሚላካል ወደ ናዝሬት ከተለያዩ መቃለይም ወደ ሙያሌም ሌላ ቦታ አርባ ምንጭም ከዚህ ነው የሚጫነው ማለት ነው። መጣ ዋጋው እያያናናቸው የመጡባቸውም ይለያያሉ። ዋጋው ይለያያል። አሁን ለምሳሌ ይኸኛው ለረጅም ርቀት የሚሆን መልኩ እንደዚህ አረንጓዴ የሆኑት አይበላሽም፣ ይቆያሉ፣ ሙቀትም ይችላሉ፣ ቶሎ አይበስልም። ለረጅም ነው፣ ለጅቡቲ ሜር ነው ዛጋ ያለው እና ይሄ ወደ ጅቡቲ ሜር ነው ያሉ አዳማ ላይ፣ ድሬዳዋ ያሉ ሰዎች ወደ ጅቡቲ ነው የሚልኩ። ሌላው ደግሞ እንደዚህ ጥቃቁሮቹ ለሀገር ውስጥ የሚሆኑ አሁን ደግሞ ጠቆር ጠቆር ያሉት ደግሞ ቶሎ የሚበስሉ አዲስ አበባን አዳማ። የጥራት ችግር አይደለም ቶሎ የሚደርሱ ስትላቸው፣ ለተመልካቾቻችን ቶሎ የሚበስል ማለት ነው እንጂ ጠቆር ካለ ጥሩ አይደለም እንደማለት አይደለም። ጥቁሩ ቶሎ የሚበስል ነው፣ ቶሎ የሚበስል ማለት ነው። ቶሎ የሚበስል አሁን እንደዚህ አይነት ጠቋቅሮቹ ለሻሸማኔ ይሄ አዋሳ፣ ዙዋይ አጄ። ይሄኛው ደግሞ አረንጓዴው በጣም ስለሚቆይ አራት ቀን አምስት ቀን ቆይቶ ወደ ጅቡቲ ስለሚ- ወደ ሀርጌሳ እስከ ሀርጌሳ ድረስ ይሄዳል። ከእዚህ ከእዚህ ጅጅጋ ጋር ይሄድና ጅጅጋ ተገልብጦ እስከ ሀርጌሳ ይሄዳል። ሶማሌላንድ አዎ፣ ውጫሌ ይሄዳል። ወረማ የሚባል አገር ይሄዳል። ከእዚህ እኛን የምንልቀው ስለዚህ እንደ የ- እንትኑ ነው። እንደ የሙሌቱ ነው። አዎ፣ እንደ የሙሌቱ ነው። ከ- በኩንታል እንደ አቦካዶ ዐይነቱን ነው። እንደ አቦካዶ ዐይነቱ ማለት ነው። አቦካዶ ጥሩ የሚባለው አንደኛ የሚባለው አንድ ኩንታል እስከ ሰባት ሺህ ብር ነው፣ አንደኛ ደረጃ። ሁለተኛ የሚባለው ደግሞ እስከ አምስት ሺህ ብር ነው። ሶስተኛ የሚባለው ደግሞ ጣጫጭ የሚለው ትንሽ እስከ 3500 እንደዛ ነው ዋጋው ማለት ነው። አሰራጩ አሁን እየነገርከኝ ያለው እና ዋጋን ከማረጋጋት አኳያ ምን ያህል ሚና አለው ትላለህ? ዋጋን ለማረጋጋትም ለምግብነትም ያው በተለያየ አቅጣጫ አሁን ተወዷል። በፊት እንደዚህ ያልነበረ አሁን ውድ ነው። ስለዚህ ዋጋን ለማረጋጋት እኛም ያው ጥረን እየሰራ ነው አንዳንድ ጊዜ እኛ የምንሰማውን በመሀል ደላላ አለ ምናምን ሰንሰለቱ ረጅም ነው ይባላል። እና ከዛ ከዛ እኛ አሁን እዚህ ተራ ላይ በማህበሬ የተደራጁ ልጆች አሉ። ተደራጅቶ አንዳንድ ኩንታል ላይ ሲጫን የሚጫኝ አለ። ገበሬ ካመጣ ለደላላ አይሸጥም። ቀጥታ እኛን የምንገዛው ብሩን ከባንክ አውጥተን መጥተን ካሽ ነው ምሰተን የምንገዛው። ስለዚህ ምንም አይነት ደላላ ምናምን የለም። ዋጋው ጥሩ እየሆነ ነው ነው የሚመጣው። ለገበሬውም ጥሩ ነው። ለቅማ ያያመጣውን ዋጋ ሸጠው ይሄዳል ብሩን ተወስዶ ማለት ነው። እሺ በጣም አመሰግናለ። ተመልካቾች የአቮካዶ ገበያ ላይ ያደረግነው ቆይታ ይህ ነበር። ነገር ግን ቆይታችን አላበቃም። ገና የቦዲቲ ከተማ ውስጥ ሌላ ገበያ አለ። እዛ ገበያ ላይ ደግሞ ምን አዳዲስ ነገሮች ምን ልዩ ነገሮች አሉ የሚለውን ለማየት እንሞክራለን። እንደተመለከታችሁት እንግዲህ የአቮካዶ ምርት በብዛት አለ፣ በጥራትም አለ። ከዚህ ጀምሮ ለተለያዩ የክልል ከተሞችም ዋና ዋና ከተሞችም ጭምር ይጫናል እና አቅራቦቱ እንዳለ የገበያው መረጋጋትም ጥሩ እንደሆነ ለመረዳት ችለናል። እንቀጥላለን። ተመልካቾቻችን አለም ሸማቻችን ይቀጥላል። ከኑሮ ውድነት ጋር ተያይዞ እንደ ሀገር ፈታኝ ተብሎ ከተጠቀሱ ጉዳዮች አንዱና ዋነኛው የኑሮ ውድነት ነው። ይህ እንግዲህ በጣም በኢኒሽሽን የሚመራ ነው። ከክቡር ጠቅላይ ሚኒስትር ጀምሮ ከፍተኛ አመራሩ ትኩረት ሰጥቶ የሕዝቡ ችግር ስለሆነ ሊፈታ የሚገባ ጉዳይ በመሆኑ የተለያየ የመፍትሄ አቅጣጫዎች ተቀምጦ የተሰራ ነው የሚገኘው እንደኛም አካባቢ እንደ እንደ ሀገርም። ከእነዚህ መፍትሄዎቹ አንዱ እና ዋነኛው ለዋጋ ውድነት ለኑሮ ውድነት ምርት መጨመር ነው። ዋናው ማምረት ነው። ፍቱን መድኃኒት ዘላቂም መፍትሄ ተብሎ የተቀመጠው የግብርና ምርታማነትን በሌማት ትሩፋት ያስቀመጥናቸውን ኢኒሺዬቲቭ በተሻለ መንገድ መምራትና አምራች ዜጋ እና ምርትን መጨመር ነው የሚያስፈልገው። በተለይ ከዚህ ከአቮካዶ ተራ ጋር ያለውን አይታቸዋል። አቮካዶ እዚች ቅርብ ቦታ ከዚች አካባቢ ነው ወጥቶ ገበያ የሚቀርበው። ራሱን የቻለ የአቮካዶ ገበያ ነው። ሌላ ምርት ምናምን የማይቀርብበት ነው። እዛው ከዚህ ከቦዲቲ ቀጥታ ተጭኖ እስከ መሃል አገር እስከ አዲስ አበባ፣ ወደ ምስራቅ ብትሄድ፣ ወደ ሀረር ወደ ድሬዳዋ ከዛም አልፎ ወደ ሰሜን እስከ ባህር ዳር ድረስ ተጭኖ የሚሄደው ከዚሁ ከቦዲቲ አካባቢ ነው። በጣም የአቅርቦቱ ነገር በጣም ሰፊ እንደሆነ አይታቸዋል። ስለዚህ በጣም ፖቴንሻል የሆነ አካባቢ ነው። ከአቮካዶ ምርት ጋር ተያይዞ ባለው ነገር ብዙ ማህበረሰብ የተጠቀመ ነው። እውነት ለመናገር አምራቹም ገዢ ማህበረሰብ በጣም ሸማሽ ማህበረሰብም ተጠቃሚ የሆነ ነው። በዚህ በአስራ አምስቱ ገበያዎች ላይ የሚቀርቡ አካባቢ ያሉ ምርቶች ቀጥታ ይቀርባሉ። ህዝቡ ወጥቶ ይገዛል ። ዋጋቸውም የተሻለ ነው። ጥራታቸውም በሰው እጅና በመኪና ላይ ያልቆየ ከማሰው ቀጥታ የመጣ ምርት ስለሆነ ለጤናም ለተጠቃሚም እርካታም ጭምር የሚሰጥ ስለሆነ በጣም ቀጣይም በስፋት እንሰራለን ብለን እየሰራን ያለ ነው ነው። እንዳያችሁት በየቦታው ተዘዋውራችሁ እንደተመለከታችሁት ነው የቦዲቲ ከተማ ገበያ ሁኔታ። በተለይም ደግሞ አሁን ካለው ከኑሮ ውድነት ጋር ተያይዞም ደግሞ የመንግስት ሰራተኛ ከዚህ ከደሞዝ ጭማሪ ጋር ተያይዞ በተወሰነ መልኩ ገበያው የመጨመር አዝማሚያ እንዳይኖር በተቻለ መጠን ከኑሮ ውድነቱ ጋር ተያይዞ ይሄ የዋጋ ጭማሪን በተወሰነ መልኩ በወሳኝ መልኩ ለመቅረፍ በተቻለ መጠን ንግድ ተቋማት እንዳያችሁትም ገበያ ውስጥም ተዘዋውራችሁ አይታችኋል። ተቋማት ላይ ዋጋ ዝርዝር ለጥፎ በተገቢው ለማህበረሰባችን፣ ለሸማቹ ማህበረሰብ አገልግሎት መስጠት እንዲችሉ በጣም በቅርብ ክትትል በማድረግ እንደሚታወቀውም የሸማቹን ጥበቃ አዋጅ 813 2006 መሰረት መብቱን ለማስከበር ለማስጠበቅ እርምጃ የመውሰድ የተቀመጡ ነገሮች አሉና ከዛ አኳያ ጠንከር ባለመልኩ ገባ ብለን እየሰራን ያለንበት ሁኔታ አለ። ተመልካቾቻችን የቦዲቲ ገበያን እንግዲህ ከዛ ከዚህ እያለን እያስቃኘናችሁ ነው የምንገኘው። እንግዲህ በወላይታና በተለይ ደግሞ ደቡባ አካባቢ በብዛት በስፋትም የሚገኘው የቆጮ ምርት እንግዲህ ተገኝተናል። የቆጮ ገበያ ውስጥ አሁን ካጠገቤ እንግዲህ በርካታ የቆጮ አይነቶች፣ የቡላ አይነቶች ይገኛሉ። ማንም በል ፍሪት ኑሬ ፍሪት እንግዲህ አንቺ ብዬ ነው የምጠራሽ። አቀራይልሽም እሺ። ምን ምን አይነት ምርት ነው እዚህ የማየው? የቆጮ ምርት አይነቶች ቆጮ፣ ይሄ ነው። ቡላ ይሄ አማሮ ቡላ፣ የወላይታ ቡላም አለ። ይሄ ትክክለኛው ቡላ የአማሮ ቡላ ነው። ይሄ ቆጮ ደግሞ ትክክለኛ ቆጮ ነው። ላተካኖ ሚሆን፣ ለብላንዶ ሚሆን፣ ለቂጣ ሚሆን፣ በቃ ወላይታ ውስጥ በደንብ ለምግብነት ይውላል። አይደለ? አው በጣም ቆጮው ለብላንዶ፣ ለቂጣ ይሄ ደግሞ ለአተካኖ። አተካኖ ማለት የሚነኮር ነው፣ ለሙቾ ነው የሚሆነው ማለት ነው። ይሄ ለባጭራ እንደዛ ነው። ሳል ብዙ አይነት አገልግሎት ይውላል ማለት ነው። አዎ በደንብ ይመጣል። ከየት ከየት አካባቢ ነው የሚመጣው? ከአማሮ ኬሌ። ይሄኛው ከወሳና፣ ቆጮ ከወሳና ነው። ትክክለኛ ቡላ የሚመጣው ከአማሮ ኬሌ ነው የሚመጣው። ወላይታ ያው አው እህኛው ጥራት አለው ያማሮ ማለት ነው። እህኛው ትንሽ አምቾ አለ ውስጡ። አ እህኛው 800 ብር እቺኛው 600 ብር። አ እንደዚህ ነው የሚሸጠው ተቆርጦ የሚሸጣ። ዋጋቸውን አሳይልኝ። ይሄ 800 ብር እቺኛው 600 ብር። እንደዛ ነው የሚሸጠው። ይሄ ሶስቱ መቶ ብር ሶስቱ መቶ ብር ነው። ለብላንዶ፣ ለቂጣ ባህላዊ ምግቦች ናቸው። ይህኛው ስምንት መቶ ብር ነው እሱ። ያችኛዋ ሺህ ብር ናት። ሁለት መቶ ብር ይገባል። አመት ባል ሲሆን ብዙ ነው የሚገባው። አሁን ገበያ ስለሌለ አይገባም። ብዙ ነው አይገባም። ቆጮ ተራ ነው አይደለ? አዎ ቆጮ ተራ ቦድ ኪስ ውስጥ በጣም ነው የማመሰግነው። እሺ፣ ታንክ ዩ አመሰግናለሁ። ፕሮግራማችን እንደቀጠለ ነው ተመልካቾቻችን። ያው ገበያ ውስጥ ዞር ዞር እያለን እንግዲህ በገጠር ገበያ ውስጥ ያለውን ልዩ ልዩ ነገሮችን ለማየት እየሞከርን ነው። በተለይ የቦዲቲ ከተማ ውስጥ እንግዲህ ቅድም የአቮካዶን ገበያ አይተናል፣ የቆጮን ገበያ አይተናል። የተለያዩ ተራዎች አሉ። አሁን ደግሞ ለየት ያለ የግብይት ሁኔታ ውስጥ ነው ያለ ነው። እዚህ ጋር አንድ ቅጠል ይታየናል። ለመሆኑ ቅጠሉ ምንድነው የሚለውን ከባለሙያ ጋር ቆይታን የምናደርግ ነው የሚሆነው። እንተዋወቅ እስኪ እሺ፣ አመሰግናለሁ። እኔ ስሜ ማኦ በላይነ እባላለሁ። ቦዲቲ ከተማ ንግድና ገበያ ልማት ጽሕፈት ቤት የኢንስፔክሽንና ሬጉሌሽን ዳይሬክቶሬት ቡድን መሪ ነኝ። ይሄ በወላይትኛ ሀይተቱኬ ይባላል፣ ሀይተቱኬ ይባላል። ይወቀጥና እንደ ሻይ ይፈላል፣ ለተለያዩ አገልግሎቶች ይውላል ማለት ነው። ይህንን ወቅጠን በምንጠቀምበት ሰዓት የተለያዩ ቅመማ ቅመሞች አሉ። ለተለያዩ ደግሞ በሽታዎች የሚጠቅሙ ወይም ከበሽታ የሚፈውሱ መድኃኒቶች አሉ። በነዛ ጋር አንድ ላይ በማፍላት የተለያዩ ጥቅሞቹን ይሰጠናል ማለት ነው። ከዛ መካከል ለሆድ ቁርጠት ለምሳሌ ናትራ የሚባል አለ። ያ ማለት በአማርኛ ሲተረጎም ናትራ ማለት ሀሬቲ ማለት ነው። እሱን ዝንጅብል አለ፣ ነጭ ሽንኩርት አለ፣ በሶቢላ አለ፣ ድንብላል አለ። እነዚህ ነገሮች ከዛም ባለፈ የተለያዩ ቅመሞች አሉ። ለምሳሌ ካቲካላ የሚባል አለ። ቀጥታ ትርጉሙ በወላይትኛም በአማርኛም ካቲካላ ነው የሚባለው፣ ሳቃው ማለት ነው። ስለዚህ እነዚህን ቅመሞች በመጠቀም ለተለያዩ በሽታ የምንጠቀመው ምርት ነው ማለት ነው። አዎ፣ እንደ ባህላዊ ቅመም ማለት ነው። በባህላዊ መንገድ ነው እነዚህ ነገሮች የምንጠቀማቸው ማለት ነው። እንደ ቦዲቲ ከተማ ከአካባቢው የሚቀርቡ ብዙ ምርቶች አሉ። ከበቆሎ አንስቶ አትክልቶች አሉ፣ ፍራፍሬዎች አሉ። እነዚህ ለሕብረተሰቡ በጣም በጥሩ ዋጋ እየቀረቡ ያሉበት ሂደቶች አሉ። በጣም ነው የማመሰግነው። እኛ ደግሞ ዞር ዞር ብለን ተጨማሪ ገበያ ለማየት እንሞክራለን። እናመሰግናለን። አመሰግናለሁ። እንተዋወቅ ማንም በል። እኔ ሳሚኖ ይባላለሁ። የርፖ ምን እያረክ ነው? አሁን የተገናኘ ነው እቃ የሆነ ቤት ለመስራት እቃ ከዚህ እየገዛሁት ነው። የገዘውት ዘይት ገዝቼ ያለው እንግዲህ ምስር ገዘውት፣ በርበረም ገዘውት፣ ቅመማ ቅመም ኮሮሪማም ገዝቼ ያለው እና እነኚህን የሚያስሉት ብዙ ነገሮች አሉ። ብዙም ለመጥራት ደግሞ የቤት ውስጥ አገልግሎት ልትጠቀምበት። አዎ። ዋጋው እንዴት ነው? በጣም አሪፍ ነው። ዋጋው አሪፍ ነው። ምርጥ ነው። ምርጥ ብለን እንግዲህ መርጠን ወደዚህ መጣንና ለምሳሌ ሽሮ ሌላ ቦታ ለመቶ ብር ነበረ እዚህ ጋም በመቶ ሀምሳ እየገዛን ነው። እና ዘይትም ከሌላ ቦታ ይቀንሳል። ምስሩም እንደዛ እየቀነሰ ነው የሚሄደው። ጥሩ ነው። ቀስ ያለ ለራስ የሚሆን ገዛሁ። የኑሮ ውድነቱን በተመለከተ ዋጋው እንዴት ነው? ቦዲቲ ላይ ከሌሎች አካባቢዎች አንጻር፣ ወይም ደግሞ እናንተ ዘንድሮ እንዴት ነው ዋጋው የሚለውን ትንሽ ንገረን። ዋጋው ዘንድሮ ሁሉም ነገር በጣም ካፍ ብሎኝ ነበረ ግን ይህ ሰውዬ ጋር የተሻለ ነገር እያገኘን ነው። ሰው እኔን ብቻ ሳይሆን እዚህ ጋር አሁን ብዙ ሰርግ የሚያወጣ ሰው በሰፊ ሰርግ የሚያወጡት አሉ እና እነሱ የተሻለ ነገር አለ ብሎ ወደዚህ መጡ። እኛም እኔም ስለማያውቅ ከዚህ በፊት ስለማያውቅ ሌላ ቦታ የተሻለ ነገር ከሱ ጋር አገኛለሁ ብዬ ነው የመጣሁት እና ጥሩ ነገር ነው። እዚህ ጋር በጣም ይቀንሳል ብዙ ነገሮች አሉ። የቦዲቲ ገበያ ውስጥ ምርቶች ይመጣሉ ወይ በደንብ ታገኛላችሁ አዎ ለምሳሌ ከአትክልት ቲማቲም አሁን ቲማቲም እንገዝች ያለው ምርት ነው በመቶ ብር የገዛው ቲማቲም ለእንግዳ ይበቃል ከወጥ ጋር ማለት ነው ለማሰራት ማለት ነው በጣም የሚቻል ሽንኩርት ለምሳሌ ዘንድሮ በጣም ተመችቶኛል ከዚህ በፊት ሽንኩርት በጣም ተወድዶ ነበረ አሁን በጣም ርካሽ ነው ወደ አምስት ብር ነው ስድስት ብር ነው ኪሎ እንደዛ ነው እና እንደዛ ነው ጥሩ ነው ምርቱ። የቦዲቲ ገበያ ለየት የሚያደርገው ነገር ምንድን ነው? ለየት የሚያደርገው ከዚህ ትንሽ ከብት ተራ ነው። ብዙ በገብም ለሰው ትንሽ የሚመቸው ከብት ተራ ነው እና ብዙ ነገር ነው። በከብት ተራ ገቢ ይበዛል ማለት ነው። አካባቢው ላይ ጮማ በደንብ ይታወቃል። ለዛ ነው አዎ፣ በስጋም በገብም በጣም ነው የምታወቀው በጣም ጮ ማህበረ ነው የሚያርዱት። አሁን ስጋው በጣም በቃ ማብላት የማይችል ሰውንም እንኳን በአይኑን ብቻ ይዞ ሊሄድ ብሎ ነው የሚያስበው። አንዳንድ ሰው ስጋ ለመብላት የማይችል አለ፣ ግን እንደው ለአይኔ እንደው በጣም ልየው ብሎ በስጋ ተራ ቆሞ ነው የሚውሉት። እና እንደዛ ነው። አመሰግናለሁ። ተመልካቾቻችን ቀጥለን አላለም ሸማች እንደቀጠለ ነው። አሁን ደግሞ የምንገኘው የስጋ ገበያ ውስጥ ነው። ይህ የስጋ ገበያ እንግዲህ በመደብ በተለያዩ ሁኔታዎች በተለያዩ ዋጋዎች አቅርቦት ለህዝቡ የሚደርስበት ቦታ ነው። ሸማች አግኝቻለሁ፣ እዚህ ጋር እንተዋወቅ። ማንም በል። እኔ ቦዲቲ ምሩን ሜጋ ይባላል። በጣም ጥሩ። ምን እያረክ ነው አሁን? የተገናኘ ነው። ስጋ ለመግዛት ገበያ መጥቼ ነው። ስጋ ገበያውን እንዴት ተመለከትከው? ዋጋው ምን ይመስላል? ዋጋው ያው ወላይታው ስጋ በጣም አሪፍ ነው ያው ለምንም ለምንም ያው ወላይታ ለሲጋ በጣም አሪፍ ነው። ገበያ አሪፍ ነው። ጥሩ ነው። አው ከሱቅ ገበያ አሪፍ ነው። ገበያ አሪፍ ነው። እኛ አሁን ከሱቅ አንገዛም ብለን ከገበያ ነው የምንገዛው። አሪፍ ነው። ጥሩ አመሰግናለሁ። እሺ አመሰግናለሁ። ሰንጋ የእርድ ከብቶች አይታቸዋል። የገበያ ሁኔታ እንዴት ነው? አሁን ባለው ሁኔታ በጣም ጥሩ ነው፣ ምክንያቱም የዛሬውን ገበያ ውሎ ብነግር ከ80 ከ70 እስከ 90 ሺህ ብር የሚሸጡ ናቸው አሁን ያሉት። ምክንያቱም በተጋነነ መልኩ የበዓል ወቅትም ስላልሆነ፣ የበዓል ወቅት ሲሆን ትንሽ የመጨመር አዝማሚያዎች አሉ። ከእስከ 110 እስከ 120 ከፍ ብሎም እስከ 130 የሚሄድበት ሁኔታ ነው ያለው። አሁን ላይ ግን አቅርቦትም ጥሩ ነው፣ ከ70 ሺህ ጀምሮ የሚሸጥበት ሁኔታ ነው ያለው ልክ ይሄ ወላይታ አካባቢ እንደሚታወቀው የስጋና ወላይታ አይነጠልም። ተነጣጥሎ የሚታዩ ነገሮች አይደሉ። ምክንያቱም ከአቅርቦት አንጻር አርሶ አደሩ የእርድ ከብቶችን አርብቶ አደልቦ ለገበያ ያቀርባል። ካቀረበ በኋላ ደግሞ ለቤት ፍጆታውም በሽያጭ የሚያገኘውን ነገር ቤቱን ይደጉማል። እንዲሁም ደግሞ ሰርፕለስ የሆነ ገበያ ገብቶ ገበያ ላይ እንዳያችሁት አሁን የሽያጭ ቦታውን እንዳያችሁት ነው። በተመጣጣኝ ዋጋ ማህበረሰባችን እየሸመተ ከልኳንዳ ቤት ከመግዛት ይልቅ በተሻለ መልኩ እዚህ አማራጭ ተዘጋጅቶለታል ሸምቶ ለቤቱ ይጠቀማል። ተመልካቾቻችን በወላይታ ዞን በቦዲቲ ከተማ ተገኝተን የቦዲቲ ገበያን እንግዲህ ቅኝት አድርገናል። ልዩ የሚያደርገውን የተለያዩ ቦታዎች ዞር ዞር በማለት እንግዲህ የገበያ ሁኔታውን ለማስመልከት ሞክረናል። ወላይታ ዞን እንደዚሁ ደግሞ የገበያ ማረጋጋት ሁኔታዎችን ምን ይመስላሉ? የሚለውን እንደዚሁ ደግሞ በቦዲቲ ከተማም የሚንቀሳቀሰውን የከተማው አስተዳደር የንግድ ቢሮንም እንደዚሁ ቃለ መጠይቅ ያደረግንበት ቆይታ ያደረግንበት መረጃም ወደ እናንተ ያደረስንበት የዛሬው የዓለም ሸማች የገበያ ቅኝት መሰናዶችን ይህንን ይመስል ነበር። ሳምንት በሌሎች ባልደረቦች ከሌሎች መሰናዶች ጋር በዳግመኛ እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ።